ሰላም የተወደዳችሁ አድማጭ ተመልካቾቻችን ቤተሰቦች፣ እያላችሁበት ስፍራ ሰላምታ ይድረሳችሁ። ቤተሰቦች ዛሬ እንደተለመደው ለእናንተ ምርጥ የሆነ ለኢንቨስትመንት ከመረጣችሁ ከፈለጋችሁ፣ ለመኖሪያ የሚሆን አንድ በጣም ዋጋው በወረደ ዋጋ ርካሽ በሚባል ዋጋ ለሽያጭ የወጣ አፓርትመንት ቦሌ አትላስ አካባቢ አግኝቼላችኋለሁ። ስለዚህ ቤት መረጃ እሰጣችኋለሁ። ይህ ቤት አትላስ መብራቱ ጋር የሚገኝ ሕንፃ ነው። ከዋናው መንገድ አንድ ቤት ግልባጭ ላይ ያለ መንገድ ዳር ላይ የሚገኝ ባለአስር ፎቅ ሕንፃ ሲሆን በየወለሉ ሁለት ሁለት ቤተሰቦች እንዲሁም ደግሞ ለእናንተ ህይወታችሁን ቀለል የሚያደርግላችሁ ሁለት ሊፍቶች እንዲሁም ደግሞ ለመኪናችሁ ኤሌክትሪክ መኪናም ካላችሁ ቻርጅ እያደረጋችሁ የምታቆሙበት ሁለት ቤዝመንት እና ሴሚ ቤዝመንት ያለው እንዲሁም ጀኔሬተር ያለው ህንፃ ላይ የሚገኝ አፓርትመንት ነው። ይህ አፓርትመንት ውስጥ ሶስት መኝታ ቤት፣ ሁለት ኪችን፣ ሁለት መታጠቢያ ክፍሎች እንዲሁም ተጨማሪ ዋተር ክሎዜት ያለው እጅግ ዘመናዊ አፓርትመንት ነው ያገኘውላችሁ። ይህ ቤት 150 ካሬ ሜትር ነው ወይም ደግሞ በካርታ 145 ካሬ ሜትር ላይ እየተቀመጠ ነው የሚለው፣ ግን ኮሪደሮችን ሁሉንም ነገር ሲጨምር እስከ 180 ካሬ ሜትር ድረስ የሚሄድ አፓርትመንት ነው ያገኘውላችሁ። ቤተሰቦች፣ ይህ ቤት በአሁኑ ሰዓት ገበያ ላይ ሲወጣ የሚገርማችሁ ሁኔታ ማለት ነው በጣም በቀነሰ ሁኔታ ነው ዋጋው የወጣው። አብራችን ከቆያችሁ ዋጋውንም አጠቃላይ ስለቤቱ ዝርዝር ያለ መረጃ እሰጣችኋለሁ ማለት ነው። መልካም ቤተሰቦች፣ ወደ መረጃው ስንመለስ እንግዲህ ይሄ ቤት እንደምታዩት ወደ ምሥራቅ ፌስ ያደረገ ኦሪንቴሽን ወደፊት የሆነ እንዲሁም ባልከን ያለው ሁን ሳሎኑ ላይ ነው የምንገኘው። ኢንተርኮም ሁሉም ነገር አለው ቪዲዮ ኢንትራንስ አለው ፣ እንግዳ በሚመጣ ሰዓት እና እንደነዚህ አይነት ፊቸሮች አሉት። የቤት እንግዲህ በአሁኑ ሰዓት ገበያ ላይ ሲወጣ አንድ ነገር ልነግራችሁ እፈልጋለሁ፣ ለእናንተም ማለት ነው እንደ መረጃ እንዲሆናችሁ ላለፉት ሁለት ዓመታት በጣም ማለት ነው ያው ገበያው ላይ ስላለን የማርኬት ሞመንቱንም የፕራይስ ለውጦችንም በደንብ በደንብ በደንብ ማለት ነው የሚታይ ነገር ነው። በተለይ ላለፉት ሁለት ዓመታት ያለው ትሬንድ ማለት ነው የሚያሳየው እንግዲህ ላለፉት ሁለት ዓመታት እንግዲህ ስናይ እናንተን በምታውቁት ቤት እየፈለጋችሁ ከሆነ ሪል የሆነ ቼንጅ አለው። ገበያው በደንብ ተለውጧል፣ ማለት አንዳንድ ቦታዎች ላይ ለውጦች የሉም፣ ሪል ግን ሲግኒፊካንት የሆነ ለውጦች እንደዚህ ባለቁ ስታንዳርድ በሆኑ አፓርትመንቶች ላይ በተለይ ገንዘብ በሚፈልጉ ሻጮች ላይ ማለት ነው በደንብ እየታየን ያለው። እኔም በተጨባጭ ይህንን ነገር ነው የተረዳሁት ማለት ነው። ለምሳሌ እንደነዚህ አይነት ቤቶች ሶስት መኝታ ቤት ኑሯቸው ሁለት መታጠቢያ ክፍል ፕላስ ሀፍ ባዝ ያለው እንደ ራሱ ቤት አሁን የዛሬ ሁለት ዓመት 42 ሚሊዮን ብር ማክሲመም 38 ሚሊዮን ብር ነበረ፣ ሲሸጥ የነበረ በተግባርም ደግሞ የገዙ ሰዎች ነበሩ፣ ማለት ነው። አሁን ባለው ግን በደንብ በሚገርም ሁኔታ በጣም ማለት ነው ዳንዋርድ አድርጎ በጣም እየወረደ ማለት ነው። እዛ አካባቢ የነበሩትም አጠቃላይ ቦሌን ካሳንቺስ እነዚህ ባለ ሁለት ባለ ሶስት መኝታ ቤቶች በደንብ ማለት ነው በደንብ እየወረዱ ነው የነበሩት። ከአርባ ሰላሳ አምስት እንደዚህ ሲባል የነበሩ በደንብ ወርደው ከሰላሳ በታች ነው በአሁኑ ሰዓት ሪል ሻጭ ከሆነ ማለት ነው ገበያ ላይ እየተሸጠ ያለው ማለት ነው። እና እኔ የምመክራችሁ በአሁኑ ሰዓት ማለት ነው ገንዘብ ይዛችሁ ቤት እየፈለጋችሁ በክራይ ካላችሁ እንደገና ደግሞ ገና ይቀንሳል እያላችሁ ከሆነ ያንን አታስቡት። በቃ ማለት በጣም እንደነገርኳችሁ በደንብ ወርዶ ወርዶ አሁን እንደገና የሚመለስበት ማለት ነው የመጨረሻ ፖይንቱ ላይ ደርሷል። ከዚህ በኋላ ይወርዳል ብላችሁ በእውነት ነው የምነግራችሁ አሁን ባለው አለን መረጃ መሰረት ማለት ነው አይወርድም፣ ከዚህ በኋላ ማለት ነው። ስለዚህ እንደገና የሚያንሰራራበት ወቅት ላይ እየመጣ ስለሆነ ማለት ነው በእርግጠኝነት አዲስ ዓመት ላይ ወደ መልሶ ደግሞ ሹት የሚያደርግበት ነገር ሊፈጠር ስለሚችል አንዳንድ ለውጦች አሉ። ባንክ ላይም ያለው የተለያዩ ነገሩ ሀገሪቷ ላይ አንዳንድ የፖሊሲ ለውጦች ስላሉ ያን ነገር ተከትሎ እነዛ ሲግናሎች ስላሉ እነዛን ነገሮች ይህንን የማርኬት ሽፍት ሊፈጥር ስለሚችል ገንዘብ ካላችሁ በእውነት ነው የምላችሁ ጊዜው አሁን ነው። እንደነዚህ አይነት ፕሮፐርቲዎችን ይዛችሁ ከቤት ካላችሁ ምክረ ቤት ሞት መላቀቅ አለባችሁ ማለት ከተማ ቦሌ አትላስ ላይ እንደዚህ አይነት ዋጋ ከ30 ሚሊዮን ብር ባነሰ ዋጋ የምታገኙት ቤት ካለ አይናችሁን ሳታችሁ ማለት ነው መወሰን ያለባችሁ ሂሳባችሁን ሰርታችሁ ማለት ነው ስለዚህ እንግዲህ ይሄ ነው ዋጋን በተመለከተ ያለኝን መረጃ ማጋራችሁ ማለት ነው ልብስ ነው ለጆያ ሂና ሂና ላይ ሽፍ ሆና መልካም ወደ ውስጥ መረጃው ስንመለስ ቤተሰቦች፣ አሁን እዚ ጋ ምስሉ ላይ በምታዩት መልኩ ይሄ ኮሪደሩ ሰፋ ለገቅ ያለ ዘና ብላችሁ የምትንቀሳቀሱበት ኮሪደር አላችሁ ማለት ነው። ከሳሎን ቀጥታ በስተቀኝ በኩል የሚገኙት ይሄ ኮመን ባዙ የጋራ መታጠቢያ ክፍሉ እንደውም ደግሞ ሃፍ ባዙ የምታገኙት ነው በጣም አሪፍ ነው። ይሄኛው ሶስተኛ የልጆች መኝታ ቤት ነው። እንደምታዩት በቂ ብርሃን የሚያገኝ ነው። አሁን ዛሬ ራሱ ቀረጻ በመንሰራ ሰዓት ያን ያልፉጊ ነገር የሚባል አይነት አየር ንብረት ነው የነበረው። በቂ ብርሃን አለው እንደምትረቱ ሰፋ ለቀቅ ያለ ነው። እዚህ ደግሞ በጣም ወደው አይነት ክፍል ነው። ይሄኛው ነው እንግዲህ ሁለተኛው ኪችን ቤት አድርጋችሁ ሎካል ኪችን መልቲፐርፐዝ የሆነ ሩም አላችሁ። እንግዲህ እንደ ፋሚሊ ሳይዛችሁ ሎካል ኪችን አያስፈልግ የምትሉ ደግሞ ጅምም ማድረግ ትችላላችሁ። ምን የሆነ ጅምም፣ የተለያየ እናንተ በምትፈልጉት ኦፊስ ማድረግ ትችላላችሁ። ለምሳሌ ገዝታችሁ የታከራዩት ከሆነ እንዳልኳችሁ ይሄንን ኦፊስን ማድረግ ትችላላችሁ። ግን ለአበሻ ኑሮ እንዲስማማ ተደርጎ ይሄ አደጋ ጊዜ መውጫ በሩ ነው። እዛ ጋር እንጀራ መጋገሪያ ቦታ አላችሁ። ሁሉን ነገር በቃ የተወዱት አይነት ቤት ነው። ይሄ የላውንድሪ ቦታ ነው። ስፔሱ እና ኪችንም ማድረግ ይችላላችሁ። እንግዲህ ሴንትራል የሆነ የማሞቂያ ቦይለሮችም እዚህ ክፍል ውስጥ ነው የሚገኙት። ለሜንቴናንስም ለምንም የሚመች አይነት መኖሪያ ቤት ነው። እንግዲህ ቅድም እንዳልኳችሁ በወለል ሁለት ቤተሰብ ብቻ ነው አኮሚዴት የሚያደርገው። ስለዚህ ይሄ ቤት በአሁኑ ሰዓት ሀያ ዘጠኝ ሚሊዮን ብር ነው የሚባለው። በሀያ ዘጠኝ ሚሊዮን ብር ቀርባችሁ እንደገና የተወሰነ ቅናሽ እንታገኙ መደራደር ትችላላችሁ። ቅድም እንዳልኳችሁ መግዣው ሰዓት፣ የቤት ባለቤት የምትሆኑበት ሰዓት ጊዜው አሁን ነው። ይህንን ኦፈር ተጠቀሙበት። ዲጂታል ካርታ ሁሉም ነገር ሬዲ ነው። የተሟላ ዶኩሜንት ያለው ቤት ነው። እኔ ነቢያት ነኝ። በ0912 618261 ደውሉልኝና መጀመሪያ በጉብኝት ጀምሩ፣ ቤታችሁን ይዩት። ከዛ ከወደዳችሁት ሻጭን ቀጠሮ ተይዞላችሁ መደራደር ትችላላችሁ። አሁንም በድጋሚ እናንተ ቤት እየፈለጋችሁ ከሆነ ቦሌ ላይ የቤት ባለቤት አደርጋችኋለሁ ማለት ነው። ለነበረን ቆይታ አመሰግናለሁ።